መቶ 86 ከተማሪዎች ለሚመጡ ጥያቄዎች መልስ የሚሰጥበት ኢዛዱል መዓድ ፈታዋ ነው። ዛሬ ከምናያቸው ጥያቄዎች የመጀመሪያው የግቢ አንደኛ ዓመት ተማሪ ነኝ እና ህግ መማር ፈልጌ የነበረና ጠበቃ ለመሆን አይቻልም፣ ኩፍር ነው አሉኝ። በዚህ ላይ ፈታዋው ምንድን ነው የሚል ጥያቄ ነው። ከሸሪያ ጋር ከአላህ ህግ ጋር የሚጋጁ ህጎችን አጥንቶ ሙሉ በሙሉ ውስጡ ላይ እስካለው ስህተት ተቀብሎ እሱን ተግባራዊ ለማድረግ በእሱ ለመከራከርና ለመሞገት ብሎ መማሩ ይከለከላል። ነገር ግን ከዛ ውስጥ በህጉም በሸሪያም የሚፈቀዱ የሚቻሉ ብዙ ነገሮች አሉና ከዲን ጋር በማይጋጭ መልኩ ለራሴም ሀቅ ለሰዎችም ሀቅ እከራከርበታለሁኝ በሚል ከሆነ ማጥናቱ መማሩ ከዛ በኋላ በጠበቃነት ሙያ መስራቱም ችግር አይኖረም። ይህ እንዲሳካ ግን ከህግ እውቀቱ ጎን ለጎን ሸሪያን ማወቅ መማር ግዴታ ይሆናል። ህጉን ማወቁ ብቻ በቂ አይሆንም። ምክንያቱም ፍጡራን ካረቀቋቸው ህጎች ውስጥ ከሸሪያ ጋር ሚስማማም አለ የማይስማማም አለ። ሚስማማው የቱ ነው፣ ማይስማማው የቱ ነው፣ ኩፍር የሚሆነው ከእስላም የሚያስወጣው የቱ ነው፣ ከሸሪያ ጋር የሚቀራረብ የሚባለው የቱ ነው የሚለውን ለመለየት የግድ የቁርአን የሐዲስ የፍቅህ እውቀት ያስፈልጋል እና ሽሪያውንም ጎን ለጎን በመማር በማንበብ ዕለሞችን በመጠየቅ ጥንቃቄ ያደረገ ለሚሰራበት ሰው መማሩ ብቻ ኩፍር አይሆንም። ሌላኛው ጥያቄ ክርስቲያን ሰው ከሞተ ቀብር መሸኘት ክልክል ነው ወይ? ካፍሮች የአርባ ቀን መታሰቢያ ብለው ቤታቸው ምሳ ቢጠሩስ መሄድ ይቻላል ወይ? የጥያቄውን የመጀመሪያውን ክፍል በተመለከተ በዝምድና ወይም በጉርብትና በመሰል ምክንያቶች ሙስሊም ካልሆነ ሰው ጋር የሚቀራረብ የሚገናኝ ሰው የጎረቤቱ ወይም የዘመዱ ቤተሰብ ሲሞት ሄዶ ቢያጽናናው ችግር የለው። ጀናዛውን መሸኘቱን በተመለከተ በተወሰነ መልኩ ኺላፍ አለበት። ከሊቃውንት አስተያየት የተሻለው በላጩ በቂ ምክንያት ካለ ዝምድና ካለ ጉርብትና ካለ ሙስሊም ያልሆነውን አካል ከእሱ ጋር በመልካም በመኗኗር የእስላምን መልካምነት ማሳየት አላማ ያለው ሰው ከሆነ ሙስሊም ያልሆነ ሰው ጀናዛ መሸኘት ቀብር መሄድ ይቻላል። ነገር ግን ከበርካታ ሰሓቦች፣ ታቢዎች እንደተገኘው ቀብር ውስጥ ባይገባ እስከ ደጁ ድረስ እስከ መቃብሩ ደጅ ድረስ ተካሄዶ በር ላይ ቆሞ ቀብረው ሲጨርሱ መመለሱ የተሻለ ይሆናል። በተለያዩ ትክክለኛ ዘገባዎች እንደተላለፈው ከሰሓቦችም ከሰሓቦች በኋላ በነበሩ በታቢዕዮችም ጊዜ ወላጆቻቸው ሙስሊም ያልሆኑ ሲሞቱ ሰሓቦችም ታቢዕዮችም ወንድማቸውን ተከትለው ሙስሊም ያልሆኑ ቤተሰቦቻቸውን ወላጆቻቸውን እንደሸኙ የሚያሳዩ ዘገባዎች አሉ። በግልጽ በይፋ በተደጋጋሚ የተደረገ ነገር ነው። ባይቻል ይሄን አያደርጉም ማለት ነው። ነገር ግን ከእነሱ ውስጥም ከደጋ ቀደምቶች ውስጥም አይቻልም ያሉ ስላሉ፣ እስኪሞት ድረስ ዘመዱን መንከባከብ ከታመመ ማስታመም ይችላል ሲሞት የእሱን እምነት ለሚከተሉ ሰዎች አሳልፎ ሰጥቶ እነሱ እንዲሸኙት ማድረግ ነው ያለበት ያሉ አሉ እና ይህን ለማድረግ ያልተገደደ ሰው ልጅ ሆኖ ወላጅ ሆኖ እሱ ካላስተናበረና ካላቀናበረ በስተቀር ሟች ማይሸኝበት አይነት ሁኔታ ካለ ይሄን ማድረጉ ይቻላል ዝምድና ጉርብትና ኖሮ ይሄን ለማድረጉ የሚያቆራርጥ ከሆነም የሚቀበሩበት ጉድጓዱ ድረስ ሳይኬድ እስከ በር ሸኝቶ ከዛ በኋላ ጨርሰው ሲወጡ ተከትሎ አብሮ መምጣት ይቻላል። ምንም አይነት ግንኙነት የሌለው ሰው ግን ባይሄድ የተሻለ ነው። ለአርባ መታሰቢያ ብሎ መሄድ አይቻልም። ሰው ሲሞት ሶስተኛው ቀን አርባኛው ቀን የሙት አመት ተብሎ የሚደረግ ድግስ የለም። በሸሪያችን በዲን ያልተፈቀደ ስብስብ ላይ መገኘቱ መሳተፉ ድርጊቱን መፍቀድና ማጽደቅ ነው የሚሆነው በወንጀል መተባበር ወንጀሉን ማድበቅ ነው የሚሆኑ። ሙስሊም ካልሆነ ሰው ጋር ስንኗኗር፣ ዲኑ የሚፈቅደውን በማድረግ የሚከለክለውን ደግሞ እምነቴ አይፈቅድልኝም ብሎ በማስረዳት ግንኙነታችንን በራሳችን ስሜት ሳይሆን በሸሪያው መሰረት የተገደበ መስመር የያዘ ልናደርግ ይገባ ነው። ሰው ምን ልኛል ከማለት ይልቅ አላህ ምን ልኛል ልንል ይገባ ነው። ሌላኛው ጥያቄ አንዳንድ ሰዎች ሱሪ ማሳጠር ሱና ስለሆነ ሳይቆርጡት አጠፍ አድርጎ? ሱና ያስመስሉታል። እንዴት ይታያል? በላጁ መቁረጥ ነው። ረዘም ያለ ልብስ አዘጋጅቶ ማጠፉ አንድም፣ አንዳንዴ ሳያጥፉ እንዲለብሱት ሊያደርግ ይችላል። እውቀት ስለሌላቸው ለታዳጊዎች መጥፎ አርአያ መሆንን ሊያስከተል ይችላል። በሌላ በኩል ደግሞ ሶላት ውስጥ ሲገባ ልብስን ማጠፍ የሚከለክል ሐዲት አለ ኢማም ቡኻሪ ሌሎችም የዘገቡት ልብስንም ጭምር ጨርቅንም ጭምር ማባከን ነው ማበላሸትም ጭምር ነው። በትክክል ልብስ የማሳጠርን ሱና መተግበር የሚፈልግ ሰው የሚያምንበት ሰው ልብሱን ሲያሰፋ በሱናው ልክ አሳጥሮ ማሰፋት፣ የተዘጋጀ ገዝቶ ከሆነም ጊዜ ሰጥቶ አስቆርጦ መልበስ ነው። በላጩና ትክክለኛው ይሄ ነው። በተለይ ሶላት ውስጥ ሲገባ የተከለከለ ነው። ነቢዩ ዓለይሂ ሰላቱ ወሰላም ሶላት ውስጥ ልብስ ማጠፍን መሰብሰብን ከልክለዋል የሚል ግልጽ ሐዲት አለ። ከዚህ ጋር ይጋጫል። ሌላኛው ጥያቄ በግንኙነት ጊዜ የሚሆን በህልማችን የሚፈሰን ፈሳሽ ወይም መኒ ልብሳችን ወይም ሰውነታችን ባይነካንም ትጥበት ግድ ይሆንብናል የሚል ጥያቄ ነው። አዎ መኒ የዘር ፈሳሽ ሲወጣ መታጠብ ግዴታ የሆነው መኒ ነጃሳ ስለሆነ አይደለም፣ አልራጅ ጀናባ ራሱ ትጥበትን ግዴታ ስለሚያደርግ ነው። የወጣው ነገር መኒዩ ከነካ ገላን መታጠብ የነካውን ልብስ ማጠብ ግዴታ ይሆናል። ምንም ካልነካ ደግሞ ማጠብን መታጠብም ግዴታ አይሆንም። የሚል በሸሪያ የተቀመጠ መለያ ብይን የለም። ሁሩጁል መኒ መኒ መውጣቱ ብቻ ትጥበትን ግዴታ ያደርጋል። ከዛ አልፎ ሁሉ ሊወጣ ብሎ ከቦታው ተንቀሳቅሶ ባይወጣው እንኳ ትጥበትን ግዴታ ያደርጋል የሚል አቋም ያላቸው ጥቂት ሊቃውንት አሉ፣ ምንም እንኳ ትክክለኛ አባባል ባይሆንም ራዲሁና፣ ትክክለኛው የዘር ፈሳሽ በንዝረት በስሜት ከወጣ ገላን መታጠብ ግዴታ ይሆነ። ሌላኛው ጥያቄ፣ አንድ ሰው በርቀት ኒካህ አስሮ ሳይገናኙ በመካከላቸው ችግር ቢፈጠር ባለማወቅ ልጁ እስልምናን እንደ ተቀበለ ወዲያውኑ ነው ኒካህ ያሰሩት። ስለ ኒካህ የሚያውቀው ነገር አልነበረውም። ሶስቱንም ፈትቻለሁ ብሏት ወዲያው ረጃዕቱ ቢል ኒካሑ ይኖራል አይኖርም የሚል ጥያቄ ነው። በመጀመሪያ ደረጃ ማንኛውም ሰው ኒካህ አስሮ ግንኙነት ሳያደርጉ አብረው በረዘክተው ሳያሳልፉ በፊት ፈትቻለሁ ካለ ከዛ በኋላ ረጃዕቱ ማለት አይችልም። ፈትቻለሁ ያለው በአንድም ይሁን በሁለትም ይሁን ኒካህ ታስሮ አብረው ሳያሳልፉ የተፈታን ኒካህ በረጃዕቱ መመለስ አይቻልም። በረጃዕቱ የመመለስ አንዱ ሸርጥ ኒካሁን ካሰሩ በኋላ የተገናኙ አብረው ያሳለፉ መሆን አለባቸው እንጂ ኒካህ ታስሮ አብሮ መሆን ያልጀመረ ሰው ሳይገናኙ ኒካሁ ቢወርድ በረጃቱ መማለስ አይችሉም። ሌላው በአንዴ ሶስት ከፈታ የበለጠ ረጃቱ ማለት አይችልም። ያልተገናኛትን ሴትም አብሮ ያላሳለፉ ሴትም ቢሆን ወይ የሚለው አወዛጋቢ ኺላፍ ያለበት ጉዳይ ነው። አዲስ ነው የሰለመው ስለ ኒካህ ምንም አያውቅም፣ በሶስት መፍታት የሚያስከትለውን አያውቅም የሚለው፣ ዞሮ ዞሮ ፍቺ ምን እንደሆነ ካወቀ መፋታትን አስበውበት ፈተቻለሁ ካለ ይህ ምክንያት አይሆነው። የእሱ ግምት አይደለም የሚታየው፣ የሸሪያው ሕግ ነው የሚታየው። በተለይ ፍቺን በተመለከተ ሰዎች በጊዜው ስሜታቸውን መቆጣጠር ትተው እንደፈለጉ ከሆኑ የልባቸውን ካደረሱ በኋላ ተመልሰው ሳላስበው ነው ሳልፈልገው ነው ተቆጥቼ ነው ተናድጄ ነው የሚሉ ሰዎች አሉ። መቼም ሰው እየሳቀ እየተደሰተ ኒካህ አያወርድም። ቁጣ ላይ ሆኖ ስሜት ላይ ሆኖ ነው ኒካህ የሚያወርደው። ከስንት አንድ ተመካክረው ተማምነው መቀጠል አልቻልንም፣ ከሁለታችንም ከሁለት አንዳችን በኒካሁ እየተጎዳ ስለሆነ እንለያ ይሻላል ብለው ተስማምተው ሊፋቱ የሚችሉ ሰዎች ሊኖሩ ይችላል። ወይላ አብዛኛው ሰው ንዴት ላይ ቁጣ ላይ ሆኖ ነው ኒካሕ የሚያወርደው። ደስ ያለው የሳቀ የተደሰተ ኒካሕ አወረድኩ የሚል ሰው የለም። በሸሪያው የሚታየው በምርጫው በፍላጎቱ አስቦ አልሞ ኒካሑን ማውረዱ ነው የሚታየው። በማውረዱ ይሄን ውሳኔ በመወሰኑ የሚመጣበትን ነገር አለማወቁ ፍቺውን ውድቃ ያደርገው? በሶስት ከፈታ መልሻለሁኝ ማለት እንደማይችል አለማወቁ እሱ በሰው ፈትቻ ያለው ያለውን ነገር ውድቃ ያደርገው ማወቅ አለበት። የሱ ግዴታ ነው፣ የአላህ ህግ ነው። ወይላ ኸምር ጠጥቶ አንድ ሰው ኸምር መጠጣት ሐራም እንደሆነ ባውቅም እንደሚያስገርፍ አላውቅም ነበረ ቢል በማለቱ ከቅጣት ሚድም ቢሆን ዝሙት ሰርቶ ዝሙት የሰራ ሰው ዝሙት ክልክል መሆኑን ነው እንጂ የማውቀው ቅጣት እንዳለው አላውቅም ቢል መገረፉ የሚያስገድል ከሆነ መገደሉ ይቀራል ማለት ነው። አልጃህሉ ቢልዕቁበት ሌይሰ ዑድራ የአንድን ጥፋት ቅጣቱን አለማወቅ ላለመቀጣት ምክንያት አይሆን። ኒካህ አስሮላት ግን አብረው ያላሳለፉ ያልተገናኛትን ባለቤቱን በሶስት የፈታ ሰው ባንዴ፣ ብዙሃኑ ጅምሁር አልዑለማ አብዛኞቹ የፊቅ ሊቃውንት ዘንድ ሶስቱም ኒካህ ይወርዳል። ሌላ ባል አግብታ እስካልፈታሽ ድረስ ለሱ መቼም አትፈቀድም። ሌላ ባል አግብታ የምትፈታውም ወደ እሱ እንድትመለስ በሚል መጥፎ ኒያ መሆን የለበትም። ይህ የብዙሃኑ ምርጫ ነው። ነገር ግን የተወሰኑ ሊቃውንት። ከታቢዒዎችም ከዛ በኋላ ከነበሩ የእስላም ሊቃውንት እነ ሸይኹል ኢስላም ተይሚያ በቅርብ ዜ ከነበሩት እነ እብኑ ባዝ ብን ዑተሚን ሌሎችም እንደ አንድ ነው የሚቆጠረው፣ ሶስት ፈትቻለሁ ቢልም እንደ አንድ ነው የሚቆጠረው። ከዛ በኋላ በአዲስ ኒካህ በአዲስ መሀር መማለስ ይችላሉ ያሉበት ሁኔታ ል ሌናያው ጥያቄ ወላጅ ልጅን በሚገባው መልኩ ካላሳደገ ሐቁ እስከምን ድረስ ነው የእናት የሚል ጥያቄ ነው። አባትና እናት ሐቃቸው እጅግ በጣም ከፍ ያለ ነው። ለልጆቻቸው መልካም ቢሆኑም በጥሩ ሁኔታ ቢያሳድጉም ባያሳድጉም የእነሱ ሐቅ በልጅ በኩል ያለው እንደተጠበቀ ነው። ለወላጆችህ መልካም ሁን፣ በጎ ሁን፣ ተንከባከባቸው እነሱ ቢበድሉህም ቢበድሉም ቢበድሉህም ተብሏል። እነሱ በደሉኝ፣ እነሱ አጎደሉብኝ ተብሎ በልጅ በኩል የወላጅን ክብካቤ ሐቅ ማጉደል ፈጽሞ አይቻልም። የእናት በተለይ ከበድ ያለ ነው። በእናት በሆዷ ውስጥ ለወራት አርግዛለች፣ ተሸከመ ቆይታለች፣ ወልዳ ሳትተኛ ውላ አድራለች፣ ከልጇ እኩል ታማለች፣ ቆሻሻውን በእጇ ጠርጋለች ወዘተ። የእናት ውለታ በምንም ተከፍሎ የሚያልቅ አይደለም። አጠፋች ተብሎ አጎደለች ተብሎ ከሐቋ ማጉደል አይቻልም። አባትም እንደዚሁ። ከወላጆች ጋር ሂሳብ ውስጥ መግባት ፈጽሞ አቅል ያለው ሕሊና ያለው ሰው ስራ አይደለም። በድለውኛል አስከፍተውኛል ተብሎ ወላጆች ላይ ቂም መያዝ እየቻሉ መልካምነትን መቀነስ አይገባም። ውለታቸውን በሚገባ የተረዳ ሰው ምንም ቢያደርጉበት የእነሱ ጉድለት አይታየው፣ ለአላህ ብሎ ይቅር ይላል። ሌላው ጥያቄ አያተል ኩርሲ፣ የአላህ ስሞች ግድግዳ ላይ መስቀል አይፈቀድም? ግድግዳ ላይ የሚንጠለጠል ቁርአን በስጦታ መልክ መጥቶልኝ መስቀል እንደማይቻል ነገሩኝ። አሁን ምን ላድርግ ቢያብራሩልኝ የሚል ጥያቄ። ቁርአን የወረደው ሊሰራበት ነው ሊቀራ ነው ሊተሐፈብ ነው እንጂ የግድግዳ ማስዋቢያ እንዲሆን አይደለም። ቁርአንን የቁርአን ሱሪ የቁርአን አንገቶችን በፍሬሞች አሰርቶ አሳምሮ ጽፎ ግድግዳ ላይ መስቀል፣ የቤት ጌጥ ማድረግ የቁርአንን ክብር ይነካል። ለጌጥ ለውበት በብዙ ሺዎች ተገዝቶ ስጦታ ስለመጣ የተከበረውን ቁርአን አቧራ እንዲጠጣ ምናልባትም ከፊት ለፊቱ ዘፈን ፊልም መሰል ነገር የያዘ ቴሌቪዥን ተሰቅሎ ተከፍቶ አንድ የዞር ብሎ የሚያየው የሚያነበው ሰውም ከበር የለበት ሁኔታ ቁርአን የግድግዳ ማስዋቢያ ማድረግ ከሙስሊም አይጠበቅም። ቁርአን ሊከበር ይገባል። ይሄን የሚሰሩ ሰዎችም ከእንዲህ አይነት ስራ ሊታቀቡ ይገባቸዋል። ያመረቱ፣ የሚሸጡ የሚሆን ተቀብለው የሚያከፋፍሉ የሚሆን ከዚህ መታቀብ አለባቸው። ገዝቶ ይሄን ስጦታ መስጠትም አይቻልም። በስጦታ መልክ የመጣለ ሰውም ግድግዳ ላይ መስቀል አይገባውም። ቁርአን ኪታብ የሚቀመጥበት ክፍል ላይ መደርደሪያ ላይ ጠረጴዛ ላይ በክብር ማስቀመጥ ካልሆነ ከፍሬሙ አውጥቶ ቁርአንና ኪታቦች ውስጥ እንዲቀመጥ ማድረግ። ሌላኛው ጥያቄ ሴት ልጅ መርከዝ ሄዳ መቅራት ትችላለች? ከቤት ውስጥ ወጣ ሒጃብ ካደረገች፣ ሙሉ ሒጃብ ካደረገች፣ የመንገድን አደብ ከጠበቀች፣ ባለ ትዳር ከሆነች፣ ባሏን ካስፈቀደች፣ ከወላጆቿ ጋር ከሆነ ያለችው ኃላፊዋን ካስፈቀደች እና ሄዳ የምትማረው ነገር ጥሩ ከሆነ፣ ቁርአንን፣ ሐዲስን፣ ሱናን፣ ፍቅህን ከሆነ ምትማሩበት ቦታ የወንድና ሴት እክትላጥ ከሌለው መማር ትችላለች። ከቤት መውጣት አትችልም የሚባለው ሴት ልጅ አስፈላጊ ነገር ከሌለ፣ በቂ ምክንያት ከሌላት ነው። መማር አንድ ራሱን የቻለ ምክንያት ነው። ነገር ግን መብዛት የለበትም። ለደርስ ብላ፣ ለመርከዝ ብላ፣ ለመድረሳ ብላ ወጥታ ዙረት መሄድ የለባትም። የምትማረው ትምህርት ትክክለኛ፣ የሚጠቅም ትምህርት መሆኑ መረጋገጥ አለበት። ምትማሩበት ቦታ እክትላቱ የለበት ወንድና ሴት ማይከላከልበት ወዘተ መሆን አለበት። በተከሉ ሸሪዓውን በጠበቀ መልኩ አዎ ሴት ልጅ ለመማር መውጣት ትችላለች፣ ግን መብዛት የለበትም ቤቷን የሚጎዳ መሆን የለበትም። የምትማራቸው ትምህርቶች ወሳኝ ትምህርቶች መሆን አለባቸው። ለዓላማ መማር አለባት። ምንም ጥረት ካለማድረጓ ለረዥም ዓመታት የሄደች የመጣች ካለመጠቀሟ ጋር ለመጠቀምም ለመለወጥም ካለመጣሯ ጋር ለትምህርት መውጣትን ሰበብ አድርጋ ከቤት መሸሽን ከሆነ የምትፈልገው ኢነመል አዕማሉ ብንያት ነው። ስራዋ መልካም ቢመስልም ንያዋ መጥፎ ስለሆነ ትቀጣለች፣ ወንጀለኛ ትሆናለች እንጂ ለመማር ፍላጎት ኑሯት እየተማረ